እንግዲህ ትምህርታችሁ ስንት አመት የለፋበት ቻናሌ ነው ይሄ። ቻናሌ ዋርኒንግ ላይ ነው ያለው። እንግዲህ ሁላችሁም አዲስ ቻናል ከፍቻለሁ። የማስቸግራችሁ ነገር ቢኖር እኔ ከይቱ መጥፋት አልፈልግም። ምን አጥፍቼ እንደሆነ ባላቅም በ12 ሰከንድ ነው የቀጣኝ፣ ኢሜልን ቼክ አለማድረጌ እና አዲስ ቻናል ከፍቻለሁ። ያንን ቻናሌ ሰብስክራይብ እንታደርጉኝ በአቱሮ ውስጥ ጥቃችኋለሁ። እውነት ለመናገር እንደዛሬ በህይወቴ ከፍቶኛ አያውቅም። በህይወቴ ከፍቶኝና ከፍቶኛ አያውቅም ለምን እኔ ስንት አመት ሙሉ ሰርች ያለው ዩቱብ ዩቲብ ላይ ግን እንደ ዛሬ ተቀጥቼ አላውቅም። አንድ ቀንም ዋርኒንግ ብሎኝ ሳያውቅ፣ ዛሬ ላይ ዋርኒንግ ብሎኛል። ቻና ላይ ስልሳች ሰብስክራይብ አለው። አሁን አዲስ ቻናል ከፍቻለሁ። ተመልካቾች ሁላችሁንም ማስቸገራችኋለሁ። ይህንን አዲሱን ቻናሌ እንድታስተዋውቁልኝ፣ ሼር እንድታደርጉልኝ ማርያም፣ ከፍቶኝ ነው ማለት እውነቴን ነው የምላችሁ እና ሰብስክራይብ አድርጋችሁ ሼር አድርጋችሁ እንደ ሰው እንድታደርጉኝ እናንተን ዛሬ ጠይቃችኋለሁ። ዩቱብ ዋርኒንግ ሊያሰጠን የሚችለን ምን አይነት ጥፋት ስናጠፋ ነው? በምን በምን ምክንያት ነው ዋርኒንግ የሚመጣብን? አሰላሙ አሌይኩም ወራህመቱላ ወበረካቱ ውድና የተከበራችሁ የሀያት ፋሚሊ ቤተሰቦች እንዴት ናችሁ? እንዲሁም ክርስቲያን ቤተሰቦቼ ሰላም፣ ሰላም፣ ሰላም ብያለው። በያላችሁበት ያለም ዳርቻ ፈጣሪ ሰላማችሁን እያብዛው ከክፉ ነገር ይጠብቃችሁ። እወዳችኋለሁ፣ አከብራችኋለሁ ውድ ፋሚሊዎቼ። እንግዲህ ዛሬ በሌላ ቪዲዮ መጥቻለሁ፣ ለየት ባለ ቪዲዮ። እንግዲህ መግቢያ ላይ እንዳያችሁት እህታችን ቻናሌ ዋርኒንግ ብሎኛል ብላ በቃ ከልቧ አዝና ስታለቅስ ያያችሁ ካላችሁ አይታችሁታል። በቤቷ ያላያችሁም ካላችሁ ቪዲዮውን መጀመሪያ ላይ እንዳስገባሁት ነው ማለት ነው። እንግዲህ ውድ ቤተሰቦቼ ምንድን ነው ዛሬ ማለት የፈለግኩን ነገር የእሷን ቪዲዮ ከሳ ቪዲዮ አንጻር፣ ዩቱብ ቻናል ዩቱብ የተለያየ ጥፋት ስናጠፋ ማስጠንቀቂያ ይሰጠናል። እና ምን አይነት ጥፋቶች ምንድን ናቸው ዋርኒንግ ሊያሰጡን የሚችሉት የሚሉትን እኔም ጋር ከደረሰውና ከማቀው አንጻር ልነግራችሁ እችላለሁ። እንደገና በመጀመሪያ ደረጃ እህታችን ሀረግ ወይም ደግሞ አይንዬ ቻናሌ ሊዘጋቢ ነው ቻናሌ ሊዘጋቢ ነው ዋርኒንግ ሰጥቶኛል ብላ በቃ ተስፋ ቁርጣ ስቅስቅ ብላ እያለቀሰች ሌላ ቻናል ከፍቻ ያለሁና ያንን ሰብስክራይብ አርጋችሁ ቶል አሳድጉልኝ እያለች ነበር። ና በመጀመሪያ ደረጃ ዋርኒንግ ኖርማል ነው። ከባድ የሚሆነው አንድ ዩቱብ ቻናል ላይ አንድ ጊዜ ዋን ሶስት ጊዜ ነው ማለት ሁለት እንደዚህ ሶስት ጊዜ ከመጣ ቻናሉን አጠቃላይ ይዘገዋል፣ ያጠፋዋል። አንዴ ማስጠንቀቂያ ነው፣ ችግር የለውም ክፍያውም አይቆምም፣ ሌላ ምንም የሚያመጣው ነገር የለም። ግን እስከ ሶስት ወር ድረስ ለዘጠና ቀን በተደጋጋሚ በዛ በሶስት ወር ውስጥ ሶስት ጊዜ ዋርኒ ሶስት ጊዜ ጥፋት ካጠፋችሁ ይዘገዋል፣ በሶስተኛው ይዘገዋል ቻናሉን ማለት ነው እና እንዳየውት ከሆነ ቪዲዮ ላይ ቪዲዮዋ ላይ ያስገባችሁ አንድ ያኔ ዋርኒንግ ነው የሚላት። ገና የመጀመሪያ ነው ብላለች። የመጀመሪያዋ ከሆነ ያው አንድ ዋርኒንግ ነው ያላት ማለት ነው። ሌላ ደግሞ እንዳየሁት ኮፒራይት ስትራይክም አለባት እሷ ስክሪንሾት ያስገባችው ላይ እንዳየሁት ማለት ነው እና እነዚህ ጥፋቶች በሶስት ወር ውስጥ ተደጋግመው ከመጡ ቻናሏችን አደጋ የሚሆነው የዛን ጊዜ ነው። የመጀመሪያ አንድ ጊዜ ዋርኒንግ ስለመጣብን ተስፋ ቆርጠውም ነው ወይም ደግሞ ቻናል ሊዘጋ ነው ማለት አይቻልም። ሲቀጥል ደግሞ ዋርኒንግ ምን አጥፍቼ እንደሆነ አላቅም እያለች ነበረ። ጥፋት ነው የሚለውን እሱ ዋርኒንግ ሲልክ ጥፋት ነው የሚለውን ፓርት አብሮ ነው የሚያመጣው። በርዕስ ሊሆን ይችላል፣ በተምኔል ሊሆን ይችላል። በቃ እንዲሁም ደግሞ የሆነ በቃ ተምኔል ላይ የተለያዩ ነገሮችን ዩቱብ የዩቱብ ሕግ የማይፈቅዳቸውን ነገር ካደረግን በዛ ዋርኒንግ ሊሰጥ ይችላል። ከዛ ይሄ ነገር ጥፋት ነው ብሎ ያመጠዋል። ለምሳሌ እኔ ጥፋት ብሎ እንደዚህ ዋርኒንግ ብሎኛል። አሁኑ እራሱ ዋርኒንጉ አለ። በምንድን ነው የመጣብኝ? እንትን ነው ርዕስ ነው፣ በርዕስ ነው እኔ ዋርኒንግ የላከብኝ ማለት ነው። ርዕስ ምንድን ነበር ብዬ ጻፍኩት። ያኔ ይህን ዋርኒንግ የላከብኝ ቪዲዮ ላይ ራሷን አጠፋች፣ ራሷን የማጥፋት ሙከራ አደረገች የሚል ርዕስ ጽፌ፣ ራስን ማጥፋት የማይበረታታ ነገር ነው የማይፈቀድ ነገር ነው ብሎ በዚህ ዋሪንግ ሰጥቶኛል ማለት ነው። አንድ ዋሪንግ አለኝ ማለት ነው። እና የመጀመሪያው ማስጠንቀቂያ ችግር የለውም፣ ከተደጋገመ ነው ቻናላችንን አደጋ ላይ የሚጥለው እና ሀረግዬ በጣም ስቅስቅ ብላ ስታለቅስ ስላየውኝ ነው። ይሄ ነገር እኔም ጋር አለ ማለት ነው። ግን ያው ዋርኒንግ ችግር አይመጣም እያልኩ አይደለም። አንድ ከሆነና ከዛ ጥፋት ታርመን ሌላም ዋርኒንግ ካላለን የተለያዩ ችግሮች ያኔ በነገራችን ላይ ሰበበኝ ሰበብ አለበት። ዩቱብ ሰበበኛ ነው። እና ያው ተጠንቅቀ መጠንቀቅ አለብን። እና በአንድ እንትን አይዘጋም ለማለት ፈልጌ ነው። ይሄም የኔ ቻናሉ አሁን እንዳለ ነው እና ኢንሻላ ይነሳል ብዬ ተስፋ አረጋለሁ። የዋርኒንግን ለማስነሳት ማመልከት ይቻላል። እንዴት ነው የምናመለክተው? ያው ዋርኒንግ የተላከብን ላይ ገብተን አንድ ስድስት ጥያቄዎች ምናምን ይጠይቃል። ያችን እነዛን ጥያቄዎች ካለፍን ከዚህ እስከዚህ ድረስ ዋርኒንጉ ይነሳል ብሎ ሜሴጅ ይመጣል ማለት ነው። እኔ እንደዛ አድርጌ አሁን የሚነሳበትን ቀን እየጠበቅኩ ነው። እንሻላ ይነሳል ብዬ አስባለሁ። ሌላ ጥፋት አጥፍተሻል ብሎ ደግሞ አይዘኝም፣ እንሻላ ጋይዝ ብዬ አስባለሁ። ቤተሰቦቼ እና እህቴ፣ አንድ ዋርኒንግ ስለመጣብሽ ተስፋ የሚያስቆርጥና የሚያስከፋ ነገር አይደለም። በእርግጥ ዩቱብ ብዙ ስለሚያለፋ ያስደነግጣል፣ ያስከፋል። ነገር ግን አንድ ስል አንድ ከሆነ ቻንስ አለሽ። ከዚህ ጥፋት ነው ካለሽ ነገር ተምረሽ ሌላውን ማስተካከል ትችያለሽ፣ ለማለት ያክል ነው። ዋርኒንግ ለማንሳት ደግሞ ማመልከቻ ማስገባት ቀላል ነው። በቀላል መንገድ ነው ማመልከቻው የሚላከው። አንድ ስድስት ጥያቄዎች ይጠይቋቸዋል። ዩቱብ ላይ ራሱ ሀው ቱ ሪሙቭ ዩቱብ ኮሚኒቲ ጋይድላይንስ ስትራይክም ብላችሁ ብጽፉ ይወጣላችኋል። የተለያዩ ቪዲዎች ይወጣሉ። እነዛን እያያችሁ አጭር ናቸው መላክ ትችላላችሁ ማለት ነው ጋይስ። እንደዚህ አይነት ነገር የሚያጋጥማችሁ ነገር ግን በርዕስ ተጠንቀቁ፣ ተምኔል ተጠንቀቁ እንዲሁም ላይቭ ላይ ቁጭ ብላችሁ የሆነ አላስፈላጊ ነገር ካየ ቀጥታ ዩቱባችሁን ሁሉ ሊያጠፋው ይችላል። የሆነ ራቁት ነገር ራቁት ነገር ካለ ተምኔላችሁ ላይ የሆነ ደም ነክ የሚሰቀጥጥ ለተመልካች የማይመች የሚሰቀጥጥ ነገር የደም ነገር ምናምን ካለ ርዕሳችሁም እንደዛው በቃ የሆነ አንዱን ከአንዱ የሚያጋጭ ነገር የሆነ በቃ እንደዛ እንደዛ አይነት ነገሮች ካሉ እንደዚህ አይነት ነገር ያጋጥማል። የማህበረሰብ ሕግ ጥሳችኋል ብሎ ዋርኒንግ ይልክባችኋል ማለት ነው። ኮፒራይትም ደግሞ የሰው ቪዲዮዎችን ምናምን አብዝተን ከጫንን ምናምን ያው እንደምታያውቁት የሰው ቪዲዮች ምናምን አብዝቶ ከተጫነ ተደጋጋሚ ስተት በሶስት ወር ውስጥ ተደጋጋሚ ስታት ለሶስት ጊዜ ያክል ከተደጋገመ አላላችንን እስከ ማጣት ያደርሰናል። እና በዚህ በዚህ የቻልነው መጠንቀቅ አለብን። ሌላው እንግዲህ ፈጣሪ ያውቃል አይደለ እንዴ ጋይስ። እና ይሄንን ለማለት ነው እኔ ከደረሰብኝ አንጻር እና የሆነ የሰው ቪዲዮ አብዝተን የምንጭን ከሆነ ከኛ በላይ ከኛ ቪዲዮ ይልቅ የሰው ቪዲዮ የሚበዛበት ምናምን ከሆነ ኮፒራይት እንትን ይላል። ይህን ታውቃላችሁ። ኮፒራይት ሲላክ ደግሞ ያው ኮፒራይት ላከብን ሰው ጋር እንዲለቀቅልን እሱን ወደ እሱ አመልክተ ነው እሱን ጠይቀን ካልተለቀቀልን ይህም ከባድ ነው እና ፋሚሊዎቼ እና ውድ ቤተሰቦች የተቻለ ጥንቃቄ ማድረግ ነው። ከዛ በኋላ በቃ ፈጣሪ ያውቃል እንዳልኳችሁ። ነገር ግን ያው ስትራይክ የሚያስልኩ ነገሮች እነዚህ ናቸው። ርዕስ ላይ መጠንቀቅ አለብን። ተምኔል መጠንቀቅ አለብን። ራቁት የሆነ ነገር የሆነ ይ በቃ የሴትና ወንድ ግንኙነት አይነት ነገር እንደዚህ አይነት ነገር እነዚህ የማይፈቀዱ ነገሮች ናቸው እዚህ ፌስቡክ ላይ ምናምን እንደዛ የሆነ ደም የበዛበት ነገር የሚሰቀጥጥ ነገር ላይ ካንስል አድርጎ የዓይን ምልክት አድርጎ ካንስል አድርጎበት አይታችሁ አታውቁም። ልክ እንደዛ ማለት ነው በቃ የማይፈቀድ ነገር ዩቱብ ላይ የማይፈቅደውን ነገር ከጫናችሁ እንደዛ አይነት ነገር ያመጣል። ከተደጋገመም ደግሞ እስከ መዝጋት ቻናሉን ጭራሽ እስከ ማጥፋት ድረስ ይደርሳል ለማለት ፈልጌ ነው። እና እንግዲህ እህታችን ሀረግ አንድ ዋርኒንግ ከሆነ እኔ ራሱ አንድ ዋርኒንግ አለብኝ እስካሁን እንሻላ ሌላ አይመጣብኝም ብዬ አስባለሁ። እና በአንድ ጊዜ ምንም ችግር አያመጣም። ችግሩንም ደግሞ የቱ ጋ እንደሆነ እዛው ቪዲዮ ላይ ዋርኒንግ ሲልክብሽ አብሮ ይልካል። ጥፋቱ ምን እንደሆነ እዛው አብሮ ነው የሚመጣውና ና ማየት ትችላለሽ። ቪዲዮንም ስለሚያጠፋው ነገር ግን ጥፋት ነው ያለበትን ቦታ ያመጣዋል በጽሁፍ ማለት ነው። እና ውድ ቤተሰቦቼ እንግዲህ ዛሬ ብዙዎቻችሁ ጋር ይሄ ነገር ያጋጥም ይሆናል ብዬ አስባለሁ ያው የተቻለንን የራሳችን ይሁንን ስራ ለመስራትን ሞክር ከዛ በኋላ ደግሞ እንግዲህ ፈጣሪ ይጨመርበት እንግዲህ ውድ ቤተሰቦቼ ቪዲዮ ላይክ አድርጉ ላይክ እያረጋችሁ አይደለም ላይክ እያረጋችሁ አይደለም ጋይስ ላይክ አድርጉ በሌላ ቪዲዮ እንግዲህ እስከምን ገናኝ ድረስ በእያላችሁበት የአለም ዳርቻ ሰላማችሁ ይብዛልኝ እወዳችኋለሁ አከብራችኋለሁ